ስኳዚ እናንዴት አርገለለስ ከሆነት መግቢውን በንጅ አሁን አብረ ለንሰራ ነው መግቢያን በን። እንግዲህ ውዷ ባለቤቴ ደግሞ ያው ለእናንተ ክቡራን ቤተሰቦቼ ሀሳብ ታቀርባለች፣ ሰላምታ ታቀርባለች። እዛ በኋላ እንቀጥላለን። በቀጥታ ሰላም በያቸው ውዷ ባለቤቴ። ሰላም ሰላም፣ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ ሰላምና ያው ዛሬ ቅረቢልን ባላችሁ መሰረት ውድ ባለቤቴ ጋር ቀርብ ያለው ማለት ነው። እና ሰብስክራይብ ኮሜንት፣ ሸር እያደረጋችሁ ስለደረሳችሁ እናመሰግናለን። እና ከዚህ በላይ ደግሞ በደንብ እንደምንሰራ ችግር በነገራችን ላይ አሁን አዲስ የመጣው አለባበስ ነው እና ደግሞ ሙቀት ምሳላሙቀኝ ከኋላ ክፍተት ቢኖረው አየር ይገሩ ተመቸኝ በጣም እና ምን እንትን ይባል ከትደረግ ከትደረግ ምናምን ሁለት ሺህ አስራ ስምንት ላይ በደንብ ይለበስ ታዝናለች ብዬ እኮ እረጃጅላለሁ

የባህል አልባሳት የምትፈልጉ ዛሬ በሚገርም ሁኔታ እንግዲህ የራያ የባህል አልባሳት በአቅርቦት ይዘመተናል። እንግዲህ ይሄ አጠቃላይ የትዛዝ ልብስ ነው የተሰራው ማለት ነው እና በምታዩትኝ ይሄ አሁን አዲስ የመጣ በተለይ ይሄ ድሮ ቅቤ ወይም ደግሞ ወዝ ጠገብ በሚባለው በአዲስ መልኩ የመጣው ነው። ይሄም አላባሽ ነው የምታዩትኝ። እና እዚህ ላይ እንግዲህ ይሄ የትዛዝ ልብስ ነው፣ ወደ እናንተ ወደ ውጭ የሚመጣ የትዛዝ ልብስ ነው። ይሄው ሰርተን ጨርሰናል፣ ለመላክ ነው። ይሄ ታሰረው የምታዩት ሁሉም ተሰርቷል። ይሄ ደግሞ ያው አጠቃላይ በቃ መደበላችሁ ይሄ ሁሉም ነው እንግዲህ እያንዳንዱ ለማሳየት ጊዜ መጨረስ ነው ሊሆን የሚችለውና፣ በ0911 41 70 33 ይደውሉልን። ልብሶቹ እንግዲህ የምታያቸው ናቸው። በሰላም ሰላም፣ ቤተሰቦቻችን እንዴት ያው ዛሬ ቀራሪ ባላችሁ መሰረት ቀርብ ያለው ማለት ነው። እና ሰብስክራይብ ኮሜንት ሼር እያደረጋችሁ እዚህ ደረጃ ስላደረሳችሁ እንጂ በጣም እናመሰግናለን። ግን መግቢያውን ለመናገር በጣም ጨንጎሽ ነው ያስጨንቀኝ። አዎ በጣም አራቀለኝ፣ ያስጨንቀኝ ፍቅር ነው። ያው መጀመሪያው ጊዜ ስለሆነ እንደዚህ ካሜራ ላይ መቅረብ ነው እና በጣም የሚያስጨንቀው። ግን በቃ ማለት ያው ቤተሰቦችም እንድቀርብላቸው እየፈልገው ስለነበረ አይ ማለት ዩቲዩብ የሚጀምሩ አሁን ለምሳሌ ሴት እህቶቻችን እንዳንቺ ይጨነቃሉና እንዴት ነው መዳፈርኩ? ግድ በእርግጠኝነት ያው ነው ተጨንቀው ተጨንቀው ይመስለኛል። ከዛሬ ደሞ ነገ እንደዚህ ቢደግምበት የተሻለ ነገ እንደምሰራ አምናለሁ። ማሻአላ የኔ ጎበዝ ሚስት፣ የኔ ጠንካራ፣ የኔ ቆንጆ ደሞ ይሄ ቀላል ነው። ከዚህ በላይ ብዙ ነገ እንደምንሰራ አምናለሁ እናንተ ጋር እና አሁንም አብራታችሁን እንዳይለየን አበረታ እና ምንድነው የተከበራችሁ ቤተሰቦቻችን፣ ሰጎን ምን ይገኛል ያው እንግዲህ ጥቅሙ ምንድነው የሚለውንም ሀሳቡንም ምን እንደሚገኝ አስቀምጡ። እንደዚህ የተለያዩ ሀሳቦች ጥያቄዎችም አሉ። ሁለተኛ ጥያቄ እንግዲህ፣ አንቺ ከመለሽው መለሽው፣ ካልመለሽው ቤተሰብ ይመልሰዋል። እና ሁለት ባልና ሚስቶች ልክ እንደኔና እንዳንቺ ደግሞ ሁለት ልጆች አሏቸው ሁለት ልጆች አሏቸው። ከዛ ባልና ሚስቱ መቶ መቶ ኪሎ ናቸው ልጆቹ ደግሞ አምሳ አምሳ ኪሎ ናቸው። ከዛ ከዚህ ወልዲያ ለመሄድ ፈለጉና ከቆቦ ወልዲያ መሄድ ፈለጉና የእነሱ ሰርቪስ የሚመላለሱባት ደግሞ ሰርቪሷ የምትይዘው መቶ ኪሎ ነው። እነዚህ አራት ቤተሰቦች ወልዲያ ለመድረስ እንዴት ብለው መሄድ መቻል አለባቸው? በእግራቸውም መሄድ የለባቸውም ግዴታ በዛች በሰርቪሷ ነው የሚሄዱትና ይህም እንደው ለይህን ጥያቄ በኮሜንት ታስቀምጡታላችሁ። የመልታል እንግዲህ ዛሬ ዋው የሚያስብል ነገር ነው። ውዷ ባለቤቴ ጋር እንግዲህ ከስንት ጥያቄ ጊዜ በኋላ ያው በጠየቃችሁን ጥያቄ መሰረት፣ አይዞሽ፣ አብሽሪ፣ በርቺ። የእኛ ቤተሰቦች በጣም አንቺ እንድትመጪ ይፈልጋሉ። እኛም ማበረታታት ይፈልጋሉ። እንኳን ሁለት መቶ ሺህ ያው አንድ ሚሊዮን ቢሆን እናስገባችኋለን። ባለቤት ጋ ና ቶሎ፣ ማሻአላ የእኔ ውድ ባለቤት አመሰግናለሁ። በነገራችን ላይ ውዷ ባለቤቴ በጣም ጥንካሬ ነች። ያው እንግዲህ ከኔ ጀርባ ማናለ ውዷ ባለቤቴ ያለች ከድራያ ያው እዚህ ደረጃ እንዲደርስ ትልቁን አስተዋጽኦ የተወጣችው ውዷ ባለቤቴ ነች። ከመጀመሪያው እንግዲህ ከስያሜው ጀምሮ ከድራያ ብለን ዩቲዩብ ቻናላችንን በዚህ ልክ እንድናስገደው የሚለውንም ሀሳብ የሚያመጣቸው ውዷ ባለቤቴ ነችና እጅግ በጣም አመሰግናለሁ። እንግዲህ እሷ እያበረታታችኝ እዚህ ደረጃ ደርሻለሁ። ወደፊት ደግሞ አብረን ብንሰራ መልካም ነው የሚለውን ሀሳብ እናንተን በጠየቃችሁት መሰረት እኔም ውዷ ባለቤቴን እያናገርኩኝ አሁን እንግዲህ ተስማምተን አሪፍ አሪፍ ስራዎችን እየሰራን ለመምጣት ተዘጋጅተናል። ምን ምን መስራት እንዳለብን ግን ያው ኮሜንታችሁን እንጠብቃለን። በዚህ በዚህ ብሰሩ፣ እንደዚህ እንደዚህ ብታደርጉ። በተለይ እኛ የምንሰራው ስራ እናንተን ክቡራን ቤተሰቦቻችንን የሚያስተምር ቁም ነገር የሚያስይዝ መሆን መቻል ስላለበት በዚህ በዚህ ብሰሩልን፣ እኛም ከዛ ላይ ቁም ነገር እንይዛለን የሚል አይነት ሀሳብ ነውና፣ እንደ ጉድ ባለቤቴ፣ በተለይ ያው በውጭ ሀገር የሚኖሩት ወንድሞች ናቸው በጣም የሚከታተሉትና ሚዲያችንን በተለይ በሳዑዲ አረቢያ የሚገኙ ደግሞ ወንድሞች በጣም ቀና ናቸውና እንደው ለሀገራቸው እንዲበቁ ለወግ ለማድረግ እንዲበቁ እንዲወሉ እንዲከብዱ የምትመኙ ምኞት እስኪ በቃ ያው እንደማንኛውም ሰው ሰርተው ያው የሰው ሀገር እኮ ነው አይጠገብም ግን ያው በቂያቸውም በቃ ሰው ሲኖር ያው ሺህ አመት አይኖርም ግን ፍላጎታቸውን አሳክተው መርተው አግብተው ወልደው የሚል ፍቅር የባለ የቤትን ፍቅር እንዳየው በሰላም መጥተው ሀገራቸው ሰው ጋር እንድኖሩ እመኝላቸዋለሁ። እኝ ያለ ህጎናቸውን ያሳካላቸው። ያው ሁሉም ነገር በሀገር ነው የሚያምረው እና እንደዛ ነው። እኔም ደግሞ አይዞህ በርታ ይሉኛል ሁልጊዜ። በተለይ ያው እንግዲህ አንቺም እንደምታየው አሁን ደግሞ የባህል አልባሶት አልባሳቱንም ጀመር ሌላም ቻለንጅ አስቀምጫለሁ በተለይ እንዲታግዙ እንዲታበረታቱን ከጎኔ እንዲትሆኑ ባልኩት መሰረት ያው ቲክቶክ ላይ በደንብ አይተሸዋል እና የሰውን ፍቅር እንደው ሰው ሰለሚያሳይኝ ያሳየን ፍቅር ሰለሚሰጠኝ ፍቅር እንደው ምን ትያለሽ? የተከበራችሁ ኢትዮጵያውያን ይሄን ቪዲዮ ሼር እና ሪፖስት እያደረጋችሁ ለወንድማችን አቡ አሚራ ድርሱልኝ። አሚራ ቻለንጅ ልታሰራኝ ይገባል ወንድሜ። በማንኛውም ኢትዮጵያውያን እኔም እንድበረታታ እፈልጋለሁ። በተለይ የተሻለ ስራ ለመስራት በበጎ አድራጎቱ፣ በባህሌም፣ በማንኛውም ነገር ላይ የተሻለ ስራ ለመስራት ብዙ ነገሮች ያስፈልጋሉና ስለዚህ ቻለንጅ መስራት ይጠበቅብኛል። ቻለንጅ እንዲሰራ ደግሞ እናንተ ቀና የሆናችሁ ኢትዮጵያውያን ሌሎች ኢትዮጵያውያንን እንደዚህ ኮፒ ሊንክ እና ሼር እንደዚሁም ሪፖስት እያደረጋችሁ ትልቅ ደረጃ ላይ እንዳደረሳችሁ ይታወቃል። ስለዚህ እናንተ ኮፒ ሊንክ እና ሪፖስት እያደረጋችሁ በፍቅር ለመወደውና ለማከብረው ለአቡ አሚራ አድርሶልኝ በዚያ የተነሳ እንግዲህ አላህ ደግሞ ካለውበት ሁኔታ በደንብ ያው እንግዲህ ህይወቴን የሚለውጥ አጋጣሚ ሊፈጠር ይችላል። እኔም ለማህበረሰቤ ያገለግላለሁ። በቀናነት ሸርና ሸር፣ ሪፖስት። ሁላችሁም ኢትዮጵያውያን ለእኔ ለወንድምህ እንግዲህ በበጎ አድራጎት እንደዚሁም ደግሞ በባህሌ እንደዚሁም ለማህበረሰቤ የምችለውን ነገር እያደረግኩ ነው ያለሁትኝና እኔንም ልታበረታታኝ ይገባል። እንደ ሌሎች ዩቲዩበሮች እና ቲክቶከሮች ይህን ቻሌንጅ ተቀብለህ እኔም በምችለው ልክ እንዲታበረታታኝ በጣም እንደምወድህ እንደማከብር ታውቃለህ። በጣም ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ።